እምነት አለኝ የሚል ስራ የለኝም ካለ ተቃራኒ ሀሳብ ነው ነው እያለ ስለዚህ፣ ተራ ምን ሂደህ ሙቅና ጥገብ ብትለው እንደማይሆን ስራ ተውና እምነት አለህ ብትባል አትድንም እያለ፣ ወደ ሌላ ሀሳቡ ስናመጣ ታዲያ እንደዚሁም አለ። ንጽጽር እኮ እንደዚሁም አለ ስራ የሌለው እምነት ቢኖር በራሱ የሞተ ለምድ። ይሄ እንዴት አልገባቸው እንዳለ ሁሉ አይገባ እንዳይገባቸው ለምን ተቆለ? አንድ ነገር ይዞ መንጠልጠልስ ምን አስፈለገ? ወይ ሐዋርያው ቅዱስ ጳውሎስን መተው ወይ ሐዋርያው ቅዱስ ያዕቆብን መተው አያስፈልግም። ሁለቱም ቅዱሳን ሐዋርያት ናቸው። የሁለቱንም ቃል ስትቀበል ግን አውዳቸው ለምን ሐዋርያው ተናገረ፣ ለምን ይህን ተናገረ ብለህ የምትቀበለው በራሱ የሞተ ነው አለ። ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለ፣ የእምነትህን ከስራ ለይተህ አሳየኝ እኔም እምነቴን ከስራ ለይቼ አሳያለሁ አሳያለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም በጎ ታደርጋለ ነው። አጋንንት ደግሞ ያምናሉ፣ ተደሰ ይንቀጠቀጡ ማለት አለ። ግን መግባር የላቸው። ስለዚህ አጋንንትን በእምነት ይድናሉ ማለት ነው። ያምናሉ አለ ሐዋርያው። አያምኑም ብሎ የሚከራከረኝ ካለ ሐዋርያው ያምናሉ አለ። አዎ በእምነት ይድናሉ ካለ ስለዚህ አጋንንትን ምንድን ናቸው? ቅዱሳን ናቸው። እንደዛ ደግሞ ማለት አይቻልም። ስለዚህ አጋንንትን ቅዱሳን ብሎ የሚጠራለን የለም። ስለምኑ ምግባር የላቸው። ይህንን ነው። አንተ ከንቱ ሰው ይላል ሐዋርያው ያዕቆብ። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እንዲህ ይልና አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን? ይላል እምነት ከሥራው ጋር አብሮ ያደርግ እንደነበረ ሥራ በሥራም እምነት እንደተፈጸመ ትመለከታለህ። ማብራሪያ እኮ ሰጥቷል። እምነት በሥራ እንደተፈጸመ ፍጹም እንደሆነ ነው። እምነት ፍጹም የሆነው በሥራ ነው። ታዲያ በእንደዚህ አይነት ጥያቄ ውስጥ ብዙዎቹ የሚያነሱት በምግባር አይጸደቅም የሚለውን ሀዛብ ለማንሳት ሲፈልጉ እምነት ብቻ ነው ይሉና ያመነ ሰው የሚሰራው ነው ይላሉ። መልሰው ደግሞ ተበላሸባቸው። ምክንያቱም የሚሰራው ከሆነ ስራም አይሉ ለምን ምንጨነቃቸው ስለዚህ ያን ስራ ብሎ መጥራት ለምን ነው የከበዳቸው? አይ፣ በምግባሬ እጸድቃለሁ ይላል ብሎ ነው። እንግዲህ አንድ ፍርሃታቸው አደለም። በክርስቶስ በኩል ቤዛነት የተደረገውን የሚሽር ስራ የለም። ታዲያስ፣ የመዳን በር ስለከፈተልን ያች የተከፈተችልን በር ይዘን ነው የመዳን መንገዳችን እኛ እየተጣበቅን ያለ ነው እንጂ የሱን የመዳን በር ዘግተን እሱ አላዳነኝም ራሴ በልፋት ሄድናለሁ ብሎ የሚመካ ሰው አለን? ይህማ የለም። ማን አለ? እስኪ የተመካ አንድ ጻድቅ ይምጣ፣ የለም በሰራ የተመካ ኃይል አለ? በራሂዶ የወደቀ እንኳ ኃጢአተኛ ነኝ ሲል ነው የኖረው።